ሰማያዊ ሪያሊቲ ያለው የጌታን ስጋ ጭምር ነው የምንመገበው። ስንጠጣ ወይኑን የምንጠጣው ወይን ብቻ አይደለም፣ መንፈሳዊ ሪያሊቲ፣ ሰማያዊ ሪያሊቲ ያለው የክርስቶስን ደም ጭምር ነው የምንጠጣው። ኦኬ። ምክንያቱም ሪሊ ክርስቶስ በዛ ሳክራሚ ስለሚገኝ፣ ስለዚህ ይሄኛው ነገር መያዙ መልካም። ይሄን የሚያስደግፍልን የመጽሐፍ ቅዱስ ጥቅስ አለን፣ በደንብ አለ ማ አንደኛ ቆሮንቶስ ላይ ያለው ሐሳብ። አንደኛ ቆሮንቶስ ላይ መጽሐፍ ቅዱስ ምን ይለናል? ባለፈው በደንብ ስላነሳነው አሁን አለፍ አለፍ እያልኩኝ ነው ማስቀምጠው፣ ሌሎች ወንድሞች የሚናገሩ ነገር ስለሚ አንደኛ ቆሮንቶስ ላይ ይህ የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አለ ጳውሎስ። ይህ የምንጠጣው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? አለ። ስለዚህ ህብስት ብቻ አይደለም። ታዲያ ምንድን ነው? ከክርስቶስ ስጋ ጋር ጭምር ህብረት ያለው ነው። የክርስቶስ ስጋ ህብረትነት በህብስቱ ውስጥ እና ከህብስቱ ጋር አብሮ ይገኛል። ሉተር እንደሚያስቀምጠው ሞድ ኦፍ ኤግዚስታንሱ ላይ የተለያየ ምልከታ ሪፎርሜሽኑም ላይ ቢኖር ልክ ቸርች ስትሪ ላይ እንዳለው ዴቨሎፕመንት ማለት ነው። ልክ እንደዛው ሞድ ኦፍ ኤግዚስታንሲ ላይ የተለያዩ ልዩነቶች ሊኖሩ ይችላሉ። እንደሱም ቆየት ብለን እናነሳቸዋለን። ነገር ግን በአንድ ነገር እርግጠኞች ነን። እሱም ምንድን ነው? ተለውጦ አይደለም መጽሐፍ ቅዱስ የሚለን ታዲያ፣ የክርስቶስ ስጋ ጋር ህብስቱ ህብረት ስላለው ወይ ደግሞ ከክርስቶስ ስጋ ጋር ህብረት እንዲኖረው ጌታ ከማዘዙ የተነሳ። ኤርሚ ያለው ኮሜንት ስለተዘጋ አይታየኝም። ልኑር። ስለዚህ ከክርስቶስ ስጋ ጋር ህብስቱ ህብረት እንዲኖረው ጌታ ከማዘዙ የተነሳ የጌታ ቃል ከመሆኑ የተነሳ የክርስቶስ ሪል የሆነ እውነተኛ የሆነ ፕሬዘንስ እሱ ህብረት እስካለው ድረስ አብሮ ይገኛል ብለን እናምናለን። ማመንም ይገባናል። ስለዚህ እውነተኛ መገኘት አለው። ስለዚህ የክርስቶስ ስጋ እናደም ሀሰተኛ ታዲያ የክርስቶስ ቅዱስ ቁርባን የክርስቶስ እውነተኛ ስጋ እናደም ነው እንዴ? እና ሀሰተኛ እንበለው እንዴ? የክርስቶስ መገኘት ወይ ደግሞ የክርስቶስ ፕሬዘንስ አለ እያለን ያለ ነው። ክርስቶስ ኤግዚስት ያደርጋል፣ በእውነት ሪሊ ኤግዚስት ያደርጋል እያለን ነው። ስለዚህ በዛ መንገድ ልንወስደው እንችላለን ማለት ነው። ይሄ መጀመሪያው ነገር። ከዚህ ጋር በተያያዘ የሚነሱ አንዳንድ ሀሳቦች አሉ። የመጀመሪያው መታሰቢያ ነው አይባልም የሚሉ ሰዎች አሉ። የቤተክርስቲያን አባቶች እንግዲህ እንዳየ ነው መታሰቢያ ነው ይሉታል። ታዲያ መታሰቢያ ነው ካሉት ለምድሮ መታሰቢያ ነው ማለት ነው። እናንተ ግን አትሉትም፣ ኦርቶዶክስ ወገኖች ግን አይሉትም። እንመጣበታለን፣ ለምን እንደማይሉት ጭምር ስላስቀመጡልን እሱን ሁለት መጽሐፍትን ይዜላቸዋሉ ትምህርት ሃይማኖትና ክርስቲያናዊ ህይወት በጣም የታወቀ መጽሐፍ ነው። ሁለተኛው ደግሞ ያው የተለመደው የ18ቱ ቅዱሳን የ18ቱ ሊቃውንት መጽሐፍ ነው። ሰው ሁለቱን ዝም ብለን አይታይ አድርገናቸው እናልፋለን። ነገር ግን የክርስቶስ መገኘት በህብስቱ ውስጥ አለ፣ ከህብስቱ ጋር አለ የሚለው ነገር ሙሉ በሙሉ ምን ማድረግ ነው? የኢየሱስ ክርስቶስ እውነተኛ ስጋና ደም የሚለውን ነገር ኢምፕላይ የሚያደርግ ነው። ታዲያ በመለወጥ ነው? አይደለም። ታዲያ በምንድን ነው? ህብስት ብቻ ስላልሆነ፣ የሆነ ዳቦ ስትበሉ ዳቦ ብቻ እንደምትበሉት ስላልሆነ፣ የክርስቶስ እውነተኛ መገኘት ከህብስቱ ጋር አብሮ ስላለ ስለዚህ ክርስቶስ በዛ ሰዓት ከነሱ ጋር አብሮ ቁጭ ብሎ ይህ ስጋዬ ነው እንኩ ብሎ ህብስቱን ቆርሶ እንደሰጣቸው ይህ ደሜ ነው ብሎ ወይኑን እንደሰጣቸው ዛሬም ልክ እንደዛው ከዚህ ቅዱስ ምስጢር ስንካፈል ያ ይህ ስጋዬ ነው የሚለው ጌታ አብሮ ስላለ ኦኬ ስንመገብ የምንመገበው ህብስት ብቻ ስላሉ ነው እነተ ክርስቶስ ስላሉ እንላለን ታዲያ ተለውጦ ነው ወይ አይደለም ተለውጦ ነው የሚለውን ሀሳብ ቴዎሎጂካሊ ዴቨሎፕ ያደረገ ነገር ነው እንጂ እንደው መጀመሪያ ዘመናት ላይ እናገኘዋለን ብለን ማሰቡ ብዙ ንት የሚናደርጋ እሱም ተለወጠ ሲባል ወደ ነ ቶማስ አኩዊናስ እሳቤ ስትመጡ አሪስቶቴሊያን የሆነውን እሳቤ ይዘው ስለሚመጡ ማለት ነው፣ ኢለመንቱ ይለወጣል፣ እንትኑ ግን አይለወጥም፣ ይሄ ኢንሲደንቱ ግን አይለወጥም ይሏቸዋል። ስለዚህ ወይን ነው ወይኑን ስጠጡት ወይን ወይን ነው የሚላችሁ፣ ኢንሲደንት ማለት እሱ ነው። ወይን ስጠጡ ወይኑ ስትመለከቱት እንደ ወይን ነው። ኦኬ፣ ደም አይደለም። በመልክም ወይን ነው፣ ስጠጡትም ወይን ነው ጣዕሙ ነገር ግን ኢለመንቱ ግን ተለውጧል። ኢንሲደንቱ ማለት በጣምም በምንም ደረጃ በዚህ በጣምም በመልክም ደረጃ ፊት ለፊት በአፒራንስ ደረጃ የተለወጠ ነገር የለም። ኢንሲደንት ብለው የሚጠሩት እሱ ነው። ኢንሲደንቱ አልተለወጥም ይሏቸዋል። ታዲያ ታዲያማ ኢለመንቱ ግን ተቀይሯል ይሏቸዋል። ኦኬ ሰብስታንሱ ግን ተቀይሯል ሶሪ፣ ሰብስታንሱ ተቀይሯል ይሏቸዋል። ስለዚህ ትራንስ ሰብስታንሺሽን የሚለውን ሀሳብ የሚወስዱበት ምክንያት እሱ ነው። ትራንስሰብስታንሼት አርጓል ሲሉ ትራንስሰብስታንሼት አርጓል የሚሉት ምኑ ነው? ኦኬ ትራንስሰብስታንሼት አርጓል የሚሉት ኢንሲደንቱን አይደለም። ስጠጡት ወይ ነው ይላችኋል ስታዩት ወይ እንደው አፒራንሱም ነገር ግን ሪሊ የምትወስዱት ግን በሰብስታንስ ደረጃ ወደ ደምነት የተለወጠ እና ወደ ስጋነት የተለወጠ ነው። አንዳንዶች ይሄንን ይሄ እኮ ምንድን ነው ካኒባሊዝም ነው ይላሉ ወደ ካሪባሊዝምነት የሚጠጋ አይነት ለምን ተለውጧል? በቅዱስ ስጋና ደምነት። ስለዚህ ያንን አይነት እሳቤ ደግሞ በቀደሙ ዘመናት አናገኝም። ተለውጧል ሲባልም የኦርቶዶክስና የካቶሊክ አብያተ ክርስቲያናት በአንድ አይነት መንገድ አይፈቱትም፣ በአንድ አይነት መንገድ አይተረጉሙትም፣ አይረዱትም። ስለዚህ እዛም ላይ ልዩነቶች አሉ፣ ቴዎሎጂካል ዴቨሎፕመንቱ እንዳለ ሆኖ ማለት ነው። ሌላው ነገር ወደ ሉትራኑ ስንመጣ ዛሬ ሉትራኑ ወንድማችን አልተመቸውም፣ አልመጣም። ወደ ሉትራኑ ስንመጣ አንዳንድ ሀሳቦችን አብረን እናገኛለን እንደው ዛሬ ጠቅለል ባለመልኩ ስለምናወራ ኮንፌሽን ኮንፌሽን በሰፊው ማናነብ ነው። ነገር ግን ነገር ግን እንዲሁ በእንትን ደረጃ እንመልከተው። ኦኬ ክርስቶስ በህብስቱ ላይ ከህብስቱ ጋር በህብስቱ ውስጥ ይገኛል ብለው እንትን ያደርጋሉ ያምናሉ። ስለዚህ ሪሊ የክርስቶስ ስጋ እና ደም ይገኛል ነገር ግን ይሄ የሎካሊ ይገኛል ወር ደግሞ ይሄ እነሱ ሌሎች ሰዎች ልክ ካቶሊኮችን እንትን በሚያደርጉበት መንገድ በሚከሱበት መንገድ ያ ኮንሰብስታንሺዬሽን ተብሎ አንዳንድ ጊዜ የሚጠራው ሎካል ኮንሰብስታንሺዬሽኑን ግን እያሉ አይደለም። ሎካሊ የክርስቶስ ስጋ ተገኝቶ ስትበላ ልክ ካኒባሊዝም ተብሎ የካቶሊክ ውሳቤ እንደሚከሰሰው ልክ እንደዛ እሱን ስትበላው ህብስቱን ስትበላው ከህብስቱ ስር በህብስቱ ውስጥ ያለው ሎካሊ የምትበላው ስጋ አለ ወደሚል ሀሳብ ግን አይወስድም። ኦኬ። ነገር ግን የክርስቶስ መገኘት ግን የክርስቶስ ፊዚካል የሆነ መገኘት ግን በዛ ህብስት ውስጥ አለ፣ ከህብስቱ ጋር አለ ብለው ያምናሉ። ስለዚህ የክርስቶስ ሪል ፕሬዘንስ አለ ብለው ያምናሉ። ሞድ ኦፍ ኤክዚስተንሱ ላይ ከሪፎርም ትራዲሽኑ ሊለዩ ይችላሉ። ወደ የት ታደላለህ ብባል፣ የትኛውን ነው የምትቀበለው ብባል፣ ክርስቶስ ስፕሪቹዋሊ እንደሚገኝ አምናለሁ፣ ወይ ደግሞ የክርስቶስ እውነተኛ መገኘት በመንፈስ እንደሚኖር እንደሚኖር ከብስቱ ጋር አምናለሁ። ለምንድን ይህንን ማምነው ለምንድን ይህን ማምነው? የእኛውን ነገር ላስቀምጥ፣ የሪፎርምዱን አሁን አማን እየተወሰነ ስለሚላቸው ማለት ነው። ለምንድን ይህንን ማመን ያለብን? ምናልባት ወደ ነገረ ክርስቶስ ሊወስደን ይችላል። ነገረ ክርስቶስ ላይ ነገረ ክርስቶስ ላይ ኮሚኒካቶ ኢዲዮማተም የሚባል ነገር አለ፣ ወይ ደግሞ ኮሚኒኬሽን ኦፍ አትሪቢዩትስ የሚባል ነገር አለ ኮሚኒኬሽን ኦፍ አትሪቢዩትስ ወይም ደግሞ ኮሚኒካቶ ኢዲዮማታ የምንለው ነገር ክርስቶስ ላይ በሰፊው የምናየው ነገር ስለሆነ ማለት ነው። የክርስቶስ ሰብዓዊ ባህሪ ያደረገውን ነገር ለመለኮታዊ ባህሪው ይነገርልታል፣ በመለኮታዊ ባህሪ ያደረገው ነገር ለሰብዓዊ ባህሪ ይነገርልታል። ስለዚህ አምላክ ሞተ ስንል አምላክ በስጋ ሞተ እያልን እንጂ መለኮት ይሞታል እያልን አይደለም። ኦኬ አምላክ ሞተልን ስንል መለኮት ሞተ እያልን አይደለም። ነገር ግን የሰባዊ ባህሪው ያ አትሪቢዩት ያ መገለጫ ለመንፈሳዊ ባህሪው ስለሚቆጥ ፕሮቴስታንቲዝሙ ስለ ሳክራመንት ያለው እሳቤ መጽሐፍ ቅዱሳዊ ቸርች ስትሪ ላይ ጥሩ መሰረት ያለው የጸና መሰረት ያለው በተቻለ አቅም ለመጽሐፍ ቅዱስ ተአማኒ የሚሆን እንደዚሁም የቤተ ክርስቲያን ታሪክን ሳይለቅ ለመምጣት የሚሞክር ቴዎሎጂ ከመሆን ኦኬ። ስለዚህ በአንዱ ስፍራ ላይ በደንብ ሙሉ በሙሉ ያልተብራራ የሳክራመንት የእምነት አቋም ያለው ሰው በጣም በሰፊው የተብራራ የእምነት አቋም ወዳለው ዲኖሚኔሽን መምጣት ይችላል። እዚህ ጋር መሰረተ ክርስቶስ ሆኜ ይህኛው የአንግሊካኖች እሳቤ ግን በጣም በጥሩ ሁኔታ አብራርቶታል ብዬ እሱን ገንዘቤ ማድረግ ይችላሉ። ስለዚህ ማንም ሰው በሳክራመንት ቴዎሎጂ ምክንያት ወደ ኦርቶዶክስ የሚሄድበት ምንም አይነት ምክንያት የለም፣ በጥሩ ሁኔታ ፕሮቴስታንቲዝሙን የተረዳ እስከሆነ ድረስ። ቤተክርስቲያኒቱን አታውቋትም እንደምትሉት እንደዛ ፕሮቴስታንቲዝሙን አታውቁትም እና ልትሄዱ ትችላላችሁ። ፕሮቴስታንቲዝሙን ሳታውቁ ልትሄዱ ትችላል። በትክክል ፕሮቴስታንቲዝሙን የሚረዳ የሚያነብ በትክክል ማድመጥ የሚችል ሰው በትክክል መረዳት የሚችል ሰው ግን ምናልባት ዲኖሚኔሽን ይቀይራል እንጂ በምንም አይነት ሁኔታ እንትን አይቀይርም፣ ወደ ኦርቶዶክስ አይመጣም። ለምን ከኦርቶዶክስ ጋር ለይቶን እጅግ በጣም አስጨንቆ ይዞን ወደ ኦርቶዶክስ እንዳንመለስ የሚያደርገን ነገር ሳክራመንት ቴዎሎጂ አለ። ሳክራመንት ቴዎሎጂ ላይ የሚሰሩ ወንጀሎች፣ አንድ ለምሳሌ ተአምሯን የሰማ ስጋና ደሙን እንደተቀበለ ይቆጠርለታል፣ የሚል ወንጀል የተሰራው ሳክራመንት ላይ እናንተ ቤት ነው እኛ ቤት ኦኬ። ስጋና ደሙን እንደ ወሰደ ይቆጠርለታል የሆነ ተአምር ሰምቶ ተብሎ በምንም ነገር ለውጥ የሌለውን የጌታን እራት በምንም መንገድ በምንም ሊተካና ሊለወጥ የማይችለውን የቤተ ክርስቲያን የከበረ ምስጢር አዋርዶ ሰው ሰራሽ የሆነ ተአምር ትክክለቱ ማርያም ደግሞ የሰራችው ኮርል በእርግጠኝነት ማርያም ሰውን ወደ ውሻ ቀየረች ብዬ ነው የውሻ መልክ አረገችው ይላችኋል። ማለውን አፍርሶ ኦኬ፣ ሰው ሰራሽ የሆነ ተአምር ሰምቶ የጌታን ስጋና ደም እንደተቀበለ ይቆጠርለታል። በዘመናት መካከል በዚህ ሁሉ ዘመን ውስጥ እንግዲህ ይታረማል ብላችሁናል። እስከሚታረም እንጠብቃለን። እንግዲህ ካረማችሁት ማለት ነው። እሱም ይህን ያህል ሺህ ዓመት ሰው አሰታችሁበታል። ይህንም ነው። በዚህ ደረጃ በጌታ እራት ላይ ወንጀል የተሰራው እናንተ ቤት ነው፣ እኛ ቤት አይደለም። በምንም አይነት ሁኔታ ዞሮ ዞሮ ዞሮ የተሰራው እናንተ ቤት ነው። ዞሮ ዞሮ ገደል ስላልክ ማለት ነው እናንተ ቤት ነው። ኦኬ ዶግማ አይደለም ብላችሁ በጀርባችሁ አዝላችኋቸው፣ ሸሽጋችኋቸው በምትኖሯቸው ሰነዶች ነው ቅዱሳት ምስጢራት ላይ ወንጀል የተሰራው እንጂ እኛ ቤት አይደለም። በምንም አይነት ታምር በትክክል ያልተረዱ ሰዎችን እንዲህ መረዳት አለብን፣ እንዲህ ማመን አለብን ብለን እንዲህ እናስተምራለን ሶ በምንም አይነት ሁኔታ ወንጀል የተሰራው እናንተ ጋር እንጂ እኛ ጋር አይደለም። በዚህ ጉዳይ እሺ። አንድ ሁለተኛ፣ ሁለተኛው ነገር ደግሞ እኛን የለየን እና እኔን ወደ ፕሮቴስታ ከፕሮቴስታንት ወደ ኦርቶዶክስ እንዳልሄድ የሚያደርገኝ ነገር ሳክራመንት ቴዎሎጂ አለ። የጌታ እራት ላይ አማናይ ነው አደለም የሚልክርክር አለ። እውነተኛ የጌታ መገኘት አለበት ብያለሁ። ስለዚህ እውነተኛ እውነተኛ ምግብ እና እናማ ባዕድ ትምህርቶቻችሁና ኪዳናቶቻችሁ እንዳንመጣ ያግዱናል እንጂ ሳክራመንት ቴዎሎጂ አለ ሳክራመንቱ ቴዎሎጂ ላይ ከሰራችሁት ወንጀል ውጭ ያለው ሳክራመንቱ ቴዎሎጂ አይደለም። ከስላሴ እኩል ያደረጋችኋቸው አካላት ቴዎሎጂ እንጂ የስላሴ ቴዎሎጂያችሁ አይደለም። ኦኬ። ወደ ኦርቶዶክስ እንዳንመጣ የሚያደርገው እነዚህ ትምህርቶች ላይ የጨመራችኋቸው ባዕድ የሆኑ ትምህርቶች ናቸው እንጂ ኦኬ፣ እነዛኞቹ አይደሉም። እሱ ብቻ ኦኬ። በፍጡራን ፊት የምታቀርቧቸው ጸሎቶች፣ በፍጡራን ፊት የምታቀርቧቸው አምልኮ መሰል ዝማሬዎች፣ በፍጡራን ፊት የምታቀርቧቸው ኦኬ አምልኮ መሰል አክብሮቶች ናቸው። ወደ አምልኮ ለመቅረስ ትንሽ የሚቀራቸው ፔጋን ላይክ የሆኑ ነገሮች ናቸው። ምናልባትም ዞሮ ዞሮ ሄዳችሁ የምታገኙት ፔጋኒዝም ላይ ቢሆን እንጂ ቸርችስትሪ ላይ የማትመዟቸው ማለት ለስዕል መስገድ አይነቶች በምስሎች ውስጥ እውነተኛ ሃይማኖት አይገኝም፣ ሃይማኖትን ማስመሰል እንጂ ያሉት የቀደሙ አባቶች የሌለ በቤተ ክርስቲያን ታሪክ ዘግይቶ የመጣ ቴዎሎጂ፣ እናንተ ጋር እንዳንመጠ የሚያደርገን ሳክራመንት አይደለም። እውነተኛው ትምህርት ላይ የጨመራችሁት ኦኬ፣ ክርስቶስን በትምህርቶቻችሁ በተጨማሪ ትምህርቶቻችሁ የካዳችሁት አካጋጁ፣ እኛ እንዳንመጣ የሚያደርገን እንጂ ሳክራመንት ቴዎሎጂ አይደለም። እሱ ላይ የሰራችሁት ወንጀል። ስለዚህ ሰዎች ወደ ኦርቶዶክስ ለመምጣት ሳክራመንት ቴዎሎጂን ብቻ ማጥራት አይደለም የሚጠበቅባቸው ዶግማ እና ዶግማ አይደሉም የተባሉትን እስቲ በደረጃ አስቀምጧቸው ብሎ በጠየቅ ብቻ ለስላት ሰግድ የሚመጽሐፍ ቅዱስ አይኖ ብለህ ኦርቶዶክስ መሆን ትችላለህ? አትችልም። እና ዶግማ አይደለም ለምን ትለኛለህ? ማርያም ከሞት አልተነሳችም። እኔ ከማርያም ከሞት መነሳቷን አላምንም ብለህ ኦርቶዶክስ መሆን ትችላለህ? አትችልም። እና ምኑን ነው ዶግማ ዶግማ ምትልኝ? እንዲ፣ ይህን ሁሉ ተሸክመ ዶግማው ትለኛለ። ገድላት ዶግማ አይደለም ካልከኝ በኋላ አልቀበልም ማለት አይቻልም ብለ ዶግማ አይደለም ኧረ፣ እባክህ ቀብራችሁ ነው። በቃ ካልቻላችሁ አትችሉም። በቃ ምንም ማድረግ አይቻልም። ከዶግማ እኩል ነው የምታዩቸው። ምንም በቃ ምንም በማያሻማ ነው ዶግማችሁ አይደለም። በቃ እሺ፣ ዶግማችን አይደለም ካላችሁ ዶግማችሁ ስላልሆነ አንድ ሰው እነሱን አልቀበልም ብሎ እናንተ ቤት መቆየት ይችላል? አይችልም በቃ። እንዳንመጣ መጣ የሚያደርገን ሳክራመንት ቴዎሎጂ አለ። ይሄ ባለፈው አንድ ነገር ተከሰተ እዚሁ ላይ ላይ ወንድማችን አቤላ ከዚህ ላይ ካለ ማለት ነው ለስዕል መስገድ ከነገረ ነገ ይገናኛል። አንዱ አይገናኝም አለ፣ ሌላኛው በተዘዋዋሪ ይገናኛል። አንድ ላይ ላይ ማለት ነው በተዘዋዋሪ ይገናኛል፣ ሌላኛው አይገናኝም ማለት ማንን እሱ እንዳለ ሆኖ ለስዕል መስገድ ይህ መጽሐፍ ቅዱሳዊ ነው ብዬ ኦርቶዶክስ መሆን ማልችል ከሆነ ወደ ኦርቶዶክስ መምጣት ማልችል ከሆነ፣ ገድላቶቻችሁን በሙሉ ሳልቀበል ትቻቸው፣ ገድላቱን በሙሉ ሳልቀበል ትቻቸው፣ ዶግማ ያላችሁትን ስጡኝና እሱን ብቻ ይዤ ልምጣ ሲባል አይ አልቀበልም ማለት አይቻልም የምትለኝ ከሆነ ጠቃ ወደ ኦርቶዶክስ እንዳልመጣ፣ እንዳልመለስ፣ ወደዛ ቤት እንዳልመለስ የሚያደርገኝ በቂ ምክንያት አግኝቻል። ዶግማ አይደለም በለ ከዶግማ እኩል የምትይዘው ባዕድ ኪዳን ና፣ ስለዚ አልበለ እንዶ የሳክራመንት ጉዳይ አታስመስሉት። የሳክራመንት ጉዳይ አታስመስሉት። ውይይት ላይ አትሻሻጉበት። ሳክራመንት ውይይት ላይ ኑ። እስኪ ዶግማ አይደሉም የምትሏቸው ነገሮች ላይ ኑ፣ ውይይት ላይ አይደሉም ፊታችን ኑ እና ውይይት ላይ አይደሉም በሉ እና ተከላካ ድቤታ አምስት አመት ሳክራመንት ላይ ስለወረ እስኪ አንድ ሶስት ወር እንስጣችሁ እና ዶግማ አይደሉም ያላችኋቸው ላይ ዶግማ አይደሉም ብላችሁ ውይይት አይደሉም ብላችሁ